ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን እንደምንቆያችሁልን እለተይ የሀሳብ ሌሊ ፕሮግራማችን እንሆ ተጀምሯል። በዛሬ ሀሳብ ሌሊ ፕሮግራማችን እንግዲህ ከሀገር ውስጥና እንደዚሁም ከውጭ ዓለም የተመራረጡ ጉዳዮችን ወደ እናንተ ማደርሳችሁ ይሆናል። በመጀመሪያ ጉዳያችን የምናደርገው እንግዲህ ትናንትና ጠቅላይ ሚኒስትር ዶክተር አብይ አህመድ ሀያ አራተኛውን የኮሜሳ ጉባኤ ላይ እንግዲህ ከልዑካን ቡድናቸው እንግዲህ ኬንያ ናይሮቢ ላይ ተገኝተው ተሳትፎ አድርገዋል። በዚህም ጉባኤ ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ ንግግሮችን አድርገዋል። ካደረጓቸው ንግግሮችን መካከል እንግዲህ አፍሪካ ከእንግዲህ ቁጭ ብላ አትጠብቅም፣ አፍሪካ ማደግ አለባትም ብለዋል። ይህም እድገት የሚሆነው እንግዲህ በዚህ ጉባኤ ላይ የተካሄደው የተለያዩ ጉዳዮችንና ጠቅላይ ሚኒስትር ዶክተር አብይ አህመድ እና የተለያዩ አካላቶች ያነሷቸውን ሀሳቦች በሰፊ ወደ እናንተ ማደርሳችሁ ይሆናል። ሌላ ሁለተኛ ጉዳያችን የሚሆነው እንግዲህ የትግራይ ክልል አሁናዊ ጉዳይ እና ትግራይ ክልል ባለፉት ጊዜያቶች የነበሩባትን ከኖችን እና ትግራይ ክልል ወደ ሰላምና መረጋጋት እንዴት መምጣት አለባት በሚለው ጉዳይ ላይ በተለይ ደግሞ ሌተናል ጄኔራል ጻድቃን ገብረትንሳይ የተለያዩ ጉዳዮች ላይ ሰፋ ያለ ሀሳቦች ይሰነዝሩ ነበረ። እኛም ከዚህ በፊት እንግዲህ በተለያዩ ጉዳዮች ስናነሳቸው የትግራይ ክልል ሰላምና መረጋጋት መምጣት አለበት፣ የትግራይ ህዝብ ወደ ቀድሞ ኑሮ መመለስ አለበት፣ የፕሪቶሪያ የሰላም ስምምነት መፈጸም አለባቸው። ከዚህ ጉዳዮች ጋር ተያይዞ እንግዲህ በተለያዩ ጉዳዮች ላይ ሌተራል ጀነራል ጻድቃን ገብረትንሳኤ ያነሷቸውን ሀሳቦች ወደ እናንተ አደርሳችሁ ይሆናል። እንደዚሁም በመካከለኛው ምስራቅ ያለው መረጋጋት አሁንም ከፍ ብሏል። እንደሚታወቀው የሐማስና የእስራኤል ስምምነት ከተደረገ በኋላ ሁለቱም አካላቶች ከስምምነቱ በኋላ ተኩስ አቁም ስምምነቱን ተፈራርመው እነዚህ ሂደቶች ሰላማዊ መንገድ እየተሄዱ ነው። ነገር ግን በቀጣይ ጊዜያቶች እስራኤል እነዚህ ጉዳዮች ላይ ምን አይነት ሀሳቦችን ታመጣለች? በተለይ ደግሞ አሜሪካና እስራኤል የገቡት የጋዛን የመልሶ ማልማት ስራቸውን፣ በተለይ ደግሞ ደቡብ የጋዛ ሁኔታን እንደገና ሪዞርት የመስራት እቅዳቸውን እንዴት ተግባራዊ ያደርጉታል? በተለይ ደግሞ እነዚህ ስራዎች በቀጣይ ቀናቶች የሰላምና መረጋጋቱ ከመጣ በኋላ እስራኤል ሙሉ ለሙሉ ይህን ስራ ታቆማለች ወይንስ ትቀጥላለች በሚለው ጉዳይ ላይ ሰፋ ያለ ሀሳቦችንም ማነሳላችሁ ነው የሚሆነው። በዛሬ ጉዳይ እንግዲህ በርከት ያሉ መረጃዎችን ይዤላችሁ መጥቻለሁ። የመጀመሪያ ጉዳያችን የሚሆነው እንግዲህ ትናንትና ጠቅላይ ሚኒስትር ዶክተር አብይ አህመድ በኬንያ ናይሮቢ የ24ኛውን የኮሜሳ ጉባኤ ላይ ተሳትፎ ነበረ። በዚህም ጉባኤ ላይ እንግዲህ በርካታ የጎረቤት ሀገራቶች እንደዚሁም የጉባኤው ተሳታፊ መሪዎች ተገንተው ነበረ። ከዚህም ውስጥ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በርካታ ነገሮችን አንስተዋል። ጉባኤው እንግዲህ ዲጂታላይዜሽን በቀጠናው እንደዚሁም የእሴት ሰንሰለትን ማጎልበት በመጠቀም ለዘላቂና አካታች እድገትን ማዋል በሚል መሪ ቃል ነበረ የተካሄደው። በዚህ ጉባኤ ላይ እንግዲህ የተለያዩ መሪዎች የተለያዩ ሀሳቦችን ሲያነሱ ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድም በርከት ያሉ ሀሳቦችን ሲያነሱ ነበረ። አሁን ላይ አፍሪካ ቁጭ ብላ መጠበቅ የለባትም፣ የራሷን ቴክኖሎጂ ማሻሻል አለባት፣ የቴክኖሎጂ እድገቶችንም መከተል አለባት ሲሉ ነበረ ፎር አፍሪካ

እንደምናውቀው በተለያዩ ጊዜያቶች በአፍሪካ የተለያዩ የቴክኖሎጂ ውጤቶች ቢኖሩም ነገር ግን ተጠቃሚነታችን እየወረደ ነው። ነገር ግን ኢትዮጵያ በተለይ ደግሞ በቴክኖሎጂ ማሻሻል በዲጂታላይዜሽን ላይ በጣም ሰፊ እንቅስቃሴዎችን እያደረገች እየሰራች ትገኛለች። ከነዚህም ውስጥ እንግዲህ በተለያዩ ጊዜያቶች እየሰራናቸው ያላቸውን ልምዶችም ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤ ላይ አንስተዋል። ለተለያዩ ሀገራቶችም ልምድ የምናካፍልባቸው ሂደቶችም ሲነሱ ነበረ። ከዚህ ጋር ተያይዞ ኢትዮጵያ በተለያዩ ጊዜያቶች በዲጂታላይዜሽን በርካታ ስራዎችን ሰርታለች። ከእነዚህም ውስጥ እንግዲህ ከ25 ሚሊዮን በላይ ለሚሆኑ ዜጎች ተጠቃሚ የሚሆኑበት የዲጂታላይዜሽን የመታወቂያ ስራዎች ተሰርቷል። እነዚህ ስራዎች እንግዲህ የኢትዮጵያን እድገትን ከማፋጠንም በላይ በግልም ሆነ በመንግስት መስሪያ ቤቶች ላይ ነገሮችን ቀለል የሚደረጉበት፣ ሰዎች በዲጂታላይዜሽን መንገድ አገልግሎትን ማግኘት የሚችሉበት እና ከዚህ በፊት አንድ አገልግሎት ለመጠቀም በተለያዩ ጊዜያቶች የሚካሄዱ እንከኖችን እና ችግሮችን ለመቅረፍ የተሄደበት መንገድ፣ እነዚህ ሂደቶች ደግሞ ለጎረቤቶቻችን በተለይም ደግሞ ለዚህ ጉባኤ ተሳታፊ ሀገራቶች የልምድ ልውውጥ የሚደረጉበት ሂደቶች አሉና። ሌላው ዲጂታላዊ ክፍያ ነው። ኢትዮጵያ በዲጂታል ክፍያ እንግዲህ በርካታ ገንዘቦችን እና የተለያዩ ግብይቶችን እየፈጸመች ትገኛለች። እነዚህ ግብይቶች የኢትዮጵያን እድገት ነው ከፍ የሚያደርጉት። በዘንድሮ እና ባለፉት ዓመታት እንኳን በበርካታ ሚሊዮን እና ቢሊዮን የሚቆጠሩ ገንዘቦች በዲጂታላዊ መንገድ ግብይቶች እየተደረጉ ነው። የዲጂታል ፋይናንሳችን ከጊዜ ወደ ጊዜ እያደገ ነው። እነዚህ ሂደቶች ደግሞ የባንክ ሲስተማችን ከማደጉ አንጻር የህዝቡን እንግልት የምንቀንስበት፣ እንደዚሁም ደግሞ ገንዘብ በጥሬው ከመያዝ ይልቅ በዲጂታላይዜሽን ገበያ ላይ በመዋሉ የተለያዩ ዲጂታላይዜሽን ገበያዎች ደግሞ የሀገር እድገት ነው የሚያፋጥኑት እና ከመንግስትና ከግለሰቡ ጋር ያለውን ግንኙነት ደግሞ ይበልጥ የሚያሻሽሉበትም ጉዳዮችንም አንስተዋል። እንደዚሁም ጠቅላይ ሚኒስትር ዶክተር አብያን በዚህ ጉባኤ ላይ ካነሱት ሀሳቦች ወደ ሁለት ነጥብ ሁለት ሚሊዮን ወጣቶች እንግዲህ የአርቴፊሻል ኢንተለጀንስ ኢንስቲቱሽን በርካታ የኮዲንግ እና ዲጂታላይዜሽን ስልጠናዎችን ሰጥቷል። ኢትዮጵያ ትውልዷን እያሰለጠች ነው። ትውልዷንም ደግሞ ካደጉት ሀገራቶች ጋር እኩል ለማድረግ በምትሄድበት ስራ እንግዲህ የአርቴፊሻል ኢንተለጀንስ ስራዎችን እና ማሰልጠኖችን የተለያዩ ስራዎች እየተሰሩ ይገኛሉ። እንደምናውቀው ኤአይ አላማችን ላይ በርካታ እንቅስቃሴዎችን እያደረገ ነው። እነዚህ እንቅስቃሴዎች ደግሞ ኢትዮጵያም ከዓለም እኩል መራመድ ካለባት ከዓለም እኩል ማደግ ካለባት በእነዚህ ስራዎች ላይ የተለያዩ እንቅስቃሴዎችን ማድረግ ይገባል እና ኢትዮጵያ እነዚህ አይነት እድገቶችን ለማምጣት ደግሞ ለጎረቤት ሀገራቶችን ልምድ ማካፈል፣ እንደዚሁም ከጎረቤቶቻችን ጋር የልምድ ልውውጥ ስራዎችን የምንሰራባቸው ስራዎች አሉ። በቀጠናው እንደምናውቀው እንግዲህ የምስራቅና ደቡብ አፍሪካ የጋራ ጉባኤ የሆነው ኮሜሳ ላይ መሪዎች የተለያዩ ንግግሮችን ሲያነሱ ነበረ። ከእነዚህም ጋር ተያይዞ ሀገራቶች ልምድ መለዋወጥ አለባቸው። በተለይ ደግሞ በዲጂታላይዜሽን ሁኔታ አለም እያደገች ነው። አለም ከማደጓ አንጻር ደግሞ አፍሪካም እድገቱን እኩል መራመድ አለባት። እነዚህ እድገቶችንስ እንዴት ነው ማሳነጥ የምንችለው? በእነዚህ እድገቶች መካከልስ ያለውን ክፍተቶች እንዴት መሙላት እንችላለን? በእነዚህ ስራዎች ላይ በርካታ ስራዎችን የሚሰሩ ሀገራቶች አሉ። ለምሳሌ እንደ ኢትዮጵያ ያሉ ሀገራቶች ደግሞ ከሰሯቸው ስራዎች ወደ ጎረቤት ሀገራቶች ወይም ደግሞ ወደ እነዚህ ሀገራቶች ልምድ ልውውጥ ቢደረግ የተለያዩ እንቅስቃሴዎች የሚደረጉበትና የአፍሪካን የመፅ እድል የምንወስንበት ነው ብለዋል። ሌላው እንደዚሁም ኢትዮጵያ ላይ በተለይም ደግሞ ለአፍሪካ የሚገነቡ በአፍሪካ ተብሎ የሚታሰቡ የአፍሪካ ኢንተሊጀንስ የመሳሰሉ ትልልቅ ስራዎች ለአፍሪካ ትልቅ አስተዋጽኦ ይኖረዋልና። አፍሪካ በቀጣይ እድገቷን የምታሳካበት እና የአፍሪካ እድገት ደግሞ ካደጉት ሀገራቶች እንደዚሁም ከመላው ዓለም ጋር እኩል የሚሆነው በቴክኖሎጂ ስናድግ ነው። ምክንያቱም ዓለም በቴክኖሎጂ በተሻለ ደረጃ እየሄደችበት ባለ ወቅት አፍሪካ የምትቆም ከሆነ አፍሪካ ከቀሪው ዓለም ጋር የምታደርገው እንቅስቃሴ ተገቢ ላይሆን ይችላል እና አሁን ላይ አፍሪካ ቁጭ ብላት የምትመለከትበት ጊዜ አይደለም። አሁን የአፍሪካ ጊዜ ነው። ሪሶርስ አላት፣ የራሷ ሀብት አላት። የራሷን ሀብት ደግሞ እንዴት መጠቀም መቻል እንዳለባት በተለያዩ ጊዜያቶች ስራዎች መሰራት አለባቸው እና የአፍሪካ እድገት እንዲመጣ እነዚህ አይነት ጉባኤዎች አስፈላጊ ናቸው ሲሉ የጉባኤ ተሳታፊ ሀገራቶች በተለያዩ ጉዳዮች ላይ ዘርዘር ያሉ ሀሳቦችን ሲያነሱ ነበር። ኢንግሬሽን ንአክሌሬት ኢንቨስትመንት ድ ግሮት ም ፕሊዝ ቱ አናውንስ ኬኛ 0 ወደ ሁለተኛ ጉዳያችን ስንሻገር እንግዲህ የትግራይ ክልል አሁናዊ ሁኔታና ደግሞ የትግራይ ክልል ባለፉት ጊዜያቶች የነበሩ እንከኖች እንዴት ነው መሳሻል ያለባቸው ለሚለው ጉዳይ እንግዲህ ጀነራል ጻርቃን ገብረትንሳይ ሰፋ ያለ ሀሳቦችን አንስተዋል። እንደምናገው ጀነራል ጻድቃን ገብረትንሳይ በትግራይ ክልል ፖለቲካ ላይ ከፍተኛ እንቅስቃሴ የነበራቸው በህወሀት አመራሮችም ላይ እንግዲህ ከፍተኛ ስልጣን ከነበራቸው አመራሮች መካከል ዋነኛውና ግንባር ቀደሙ ናቸው። እሳቸው በተለያዩ ጊዜያቶች ለትግራይ ክልል የተነበረውን እና በትግራይ ክልል የነበሩ ግጭቶችን እንዴት እንደተፈቶ፣ አሁን ላይ ደግሞ ለትግራይ ሰላምና መረጋጋት መምጣት ስላለባቸው ጉዳዮች ላይ ሰፋ ያለ ጉዳዮችን ሲያነሱ ነበረ። ከነዚህም ጋር ተያይዞ የትግራይ ክልል ዋነኛ ችግር አሁን ላይ ያለው የትግራይ ክልል ጊዜ አስተዳደር ነው ሲሉ ጊዜ አስተዳደሩ ላይ ወቀሳ አንስተዋል። ጊዜ አስተዳደሩ እንደምናውቀው እንግዲህ በተለይ ደግሞ አቶ ጌታቸው ረዳ ከስልጣናቸው ወርደው ጀነራል ታደሰ ወረደ ወደ ስልጣን ከመጡ በኋላ የትግራይ ክልል ጊዜ አስተዳደር እንደ አግባቡና እንደ ስራ ስራውን እየሰራ አይገኝም። ይሄ ደግሞ ከተለያዩ አካላቶች ጋር የሚደረጉ እንቅስቃሴዎችን መገደብ ነበረበትም ብለዋል። እንደምናውቀው በህወሀት እንግዲህ ከምርጫ ቦርድ ከተሰረዘ በኋላ የተለያዩ እንቅስቃሴዎችን ሲያደርግ እየተመለከት ነው እንገኛለን። እነዚህ እንቅስቃሴዎችን ማስቆም የነበረበት ጊዜ አስተዳደሩ ነው። ጊዜ አስተዳደሩ ምክንያቱም ከፌደራል መንግስቱ የተሰጠውን ስልጣን እየተጠቀመበት አይደለም ብለዋል። በተለይ ደግሞ ጊዜ አስተዳደሩ መስራት የነበረባቸው ትልልቅ ስራዎች ተፈናቃዮችን ወደ ቀያቸው መመለስ ስራ፣ የዲዲያር ትግበራዎችን፣ እንደዚሁም ደግሞ የወደሙ መሰረተ ልማቶችን ወደ አግባቡና ወደ ቀድሞ ሁኔታቸው የመመለስ ስራዎችን ጊዜ አስተዳደሩ ሙሉ ለሙሉ ሲሰራ አንመለከትም። እንዲያውም ህወሀት ከምርጫ ቦርድ ከተሰረዘ በኋላ በነበሩ ጊዜያቶች የምርጫ ቦርድ ስራ እንደዚሁም አግባብነት የለውም በማለት ከጊዜ አስተዳደሩና የህወሀት አካላቶች በጋራ ሆኖ የፌዴራል መንግስቱ ላይ ወቀሳን ሲያነሱ እንመለከታለን ብለዋል። እንደምናውቀው የትግራይ ክልል ሁኔታ ከጊዜ ወደ ጊዜ እየተባባሰ ነው። በተለያዩ አካባቢዎች የትግራይ ክልል ጊዜያዊ አስተዳደርን አንፈልግም፣ የራሳችን አመራሮች ይምሩን የሚሉ የተለያዩ እንቅስቃሴዎችን ስንመለከት ነበረ። ህወሀት ከምርጫ ቦርድ ከተሰረዘ በኋላ ህጋዊነቱን ካጣ በኋላ ነገር ግን ህጋዊነቱ እንዳጣ ሳይሆን ስልጣንና አቅም እንዳለው በትግራይ ክልል የተለያዩ እንቅስቃሴዎችን እያደረገ ይገኛል። ለእነዚህም ማሳያ በተለያዩ ጊዜያቶች በተለያዩ ወረዳዎች የባለስልጣን ቅየራዎችን ይቀይራል። የተለያዩ ህዝባዊ ስብሰባዎችን ያደርጋል። ከተለያዩ ዜጎች ጋር የፈለገውን እንቅስቃሴ እያደረገ ይገኛል። አልፎም ተርፎ እንግዲህ ከውጭ አካላቶች ጋር የተለያዩ እንቅስቃሴዎችን እያደረገ ይገኛል። በተለይ ደግሞ ጽምዶ ተብሎ የሚጠራው ከኤርትራ ህዝብ ጋር የሚደረገው ግንኙነት ሙሉ ለሙሉ ተገቢ አይደለም እያሉ ጀነራል ጻድቃን አንስተውታል። እንደምናውቀው የትግራይ ህዝብ አሁን ላይ ካለበት ሁኔታ ሰላምና መረጋጋቱ ሊመጣለት እና ሊሰጠው ይገባል። ባለፈው ጦርነት በርካታ ውድመት የደረሰባት ትግራይ አሁንም ወደ ውድመት ለማስገባት ህወሀት እየሰራ ነው። የትግራይ ክልል ጊዜ አስተዳደር ግን ህወሀትንም ሆነ የተለያዩ አካላቶችን ከማስቆም ይልቅ እንዲያውም ጊዜ አስተዳደሩን በመደገፍ ጊዜ አስተዳደሩ ህወሀትን መደገፍ ክልሉን ግጭት ለማስገባት እያሰቡ ይገኛሉ ብሏል። ህዝቡ ህወሀት በተለይ ደግሞ አሁን ላይ እየፈለገው አይደለም። ህወሀት የሚፈልገው ሰላምና መረጋጋትን ሳይሆን ህወሀት ግጭትን ነው የሚፈልገው። የትግራይ ህዝብ ግን ያንን አይፈልግም። ባለፈው ጦርነት በርካታ ውድመቶች ደርሰውበታል። ባለፈው ጊዜያቶች በርካታ ሰዎች የህይወት መስዋዕትነት የተከፈለበት ሁኔታ አለና ከዛ መማር የማይችለው ህወሀት ትግራይን ወደ ዳግመኛ ግጭት ለማስገባት አዲስ እንቅስቃሴ ጀምሯል። በተለይ ደግሞ ህወሀት ከሻቢያ ጋራ ጽምዶ የተሰኘ አዲስ ሀሳብ ይዞ እየተንቀሳቀሰ ይገኛል። ይሄ ደግሞ ሙሉ ለሙሉ ተጎጂ የሚያደርገው የትግራይን ህዝብ ነው። ምክንያቱም ህወሀት ለማንኛውም የጦርነት ዓላማ የሚጠቀመው የትግራይን ወጣት ነው፣ የትግራይን ህዝብ ስለሆነ በተለያዩ ጊዜያቶች የትግራይን ህዝብ እንደዚህ አይነት ፍጆታዎች መዋል ደግሞ ተገቢ አይደለም። ያለፈው ጦርነት በቂ ነው። በተለይ ደግሞ አሁን ላይ በመጠለያ ካምፕ ያሉ ህዝቦች ወደ ቦታቸው መመለስ አለባቸው። ዲዲአር መተግበር አለበት። እነዚህ ስራዎችን ከመስራት ይልቅ ጊዜ አስተዳደሩ እራሳቸው በተለያዩ ጊዜያቶች አዳዲስ ኃይሎችንና ታጣቂዎችን እያሰለጠኑ ነው። በተለያዩ ጊዜያቶች ወታደራዊ እንቅስቃሴ እየተደረገ ነው። በኃይልና በጉልበትም የስልጣን ቅየራ እየተደረገ ነው። እነዚህ ሂደቶች የትግራይን የቀጣይ ሰላምና መረጋጋት ከማሳጣት አንጻር ትግራይን ወደ ከፋ ችግር እንዳያስገባት እንሰጋለን ያሉ ሌተናል ጀነራል ጻድቃን ገብረትንሳኤ በተለይ ደግሞ የፕሪቶሪ የሰላም ስምምነት እኛ ስንፈራረም እንደዚህ አልነበረም። የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ ሙሉ ለሙሉ ትግራይን እንደገና የማደስ ስራ ነበረ። ይህንንም መስራት የነበረበት ጊዜ አስተዳደሩ ነው። የመጀመሪያ ጊዜ አስተዳደሮች በርካታ እንከኖች ነበሩበት። ህወሀት ከምርጫ ቦርድ ህጋዊነቱን ስላልተነጠቀ የተለያዩ እንቅስቃሴዎችን ሲያደርግ ነበረ። በጊዜ አስተዳደሩም ከፍተኛ ስልጣን ስለነበረው በወቅቱ ህወሀት የፈለገውን ስለሚያደርግ፣ የጊዜ አስተዳደሩ እንደፈለገ ስራዎችን ሊሰራ አልቻለም። እኛም በተለይም ደግሞ በተለያዩ ሁከቶችና ብጥብጦች ውስጥ እንድንገባ ስንገፋፋ ነበረ ብሏል። አሁን ላይ የህወሃት አመራሮች ይህንን ነገር የሚፈልጉበት ዋነኛና ትልቅ ጉዳይ በተለይ ደግሞ ባለፉት ጦርነቶች አሁን ላይ ደግሞ ከሻቢያ መንግስት ጋር እያደረጉት ካለው ግንኙነት አንጻር ተጠያቂነታቸውን ለመቀነስ እና የእነሱን ተጠያቂነት ለማውረድ ሲሉ አሁን ላይ የተለያዩ እንቅስቃሴዎችን ጀምረዋል። ወታደሩን የሚያሰለጥኑት በቀጣይ በተለያዩ ጊዜያቶች የራሳቸውን ግጭት ለማንሳት ስለሚያስቡ ነው። ነገር ግን እነዚህ አካላቶች እስከ መቼ ነው እንደዚህ የሚቀጥሉት? በተለይ ደግሞ የትግራይ ህዝብ ሰላሙን ያስፈልገዋል። የትግራይ ህዝብ ሰላም የሚመጣው ደግሞ በእነዚህ ሁኔታዎች ነው ብለል እንደሚታወቀው፣ በቅርቡ የትግራይ ለውጥ ፈላጊዎች ንቅናቄ ፓርቲ መስርተዋል። ከእነዚህም ፓርቲዎች እንግዲህ የተለያዩ ትልልቅ የሚባሉ የትግራይ ፓርቲዎች እንደነ ስምረት፣ እንደዚሁም ባይቶና የመሳሰሉ ፓርቲዎችን አራት ፓርቲዎችን ጨምሮ የተለያዩ ትልልቅ የሚባሉ ጀነራሎች ጀነራል ጻድቃን ገብረትንሳኤን ጨምሮ እነዚህ እንቅስቃሴዎች ተጀምሯል እና እነዚህ እንቅስቃሴዎች ደግሞ የትግራይን ሰላምና መረጋጋት ማምጣት ግዴታ ነው። እንደምናውቀው ስምረት ፓርቲ በምርጫ ቦርድ ህጋዊነቱን ሲሰጠው እንግዲህ ህወሀት በትግራይ ክልል ቅቡልነቱን ስላጣ በተለያዩ ጊዜያቶች የትግራይን ሰላምና መረጋጋት በተለይም ደግሞ በትግራይ ወጥ የሚባል የዲፕሎማሲያዊ እንቅስቃሴ እንዲያመጣ ታስቦ ነበረ። ነገር ግን ይህንን ሲሆን አልተመለከትንም። አሁን ላይ ያለው ህወሀት ህወሀት ህጋዊነቱን ካጣ በኋላ የተለያዩ እንቅስቃሴዎችን እያደረገ ያለው ተገቢ አይደለም። ልዩነቶችን በጋራ ተግባብተን መፍታን ስንችል፣ ነገር ግን ህወሀት የተለያዩ እንቅስቃሴዎችን በማድረግ ክልሉን ወደ ግጭት እያስገባው ነው። ለእነዚህም እንደማሳያ እንግዲህ ደቡባዊ ትግራይ ላይ የተመለከትናቸው በተለያዩ ጊዜያቶች ያየናቸው ጉዳዮችን ማንሳት እንችላለን። በደቡባዊ ትግራዮች የአመራር ለውጥ እንዲደረጉ የሚፈልገው ህወሀት ነው። ነገር ግን ተግባራዊ እያደረገ ያለው ጊዜ አስተዳደሩ ነው። ጊዜ አስተዳደሩ እንግዲህ በህወሀት ተከልሎ የሚያስተዳድረው ክልሉን ህወሀት እንደሆነ ተገልጿል። ከዚህ ጋር ተያይዞ በደቡባዊ ትግራይ ያሉ እንቅስቃሴዎች ለበርካታ ውድመቶች ተካሂደዋል። አዳዲስ የጦር እንቅስቃሴዎችን እየተመለከት ነው። የተለያዩ ታጣቂዎችን በቡድኑ እንግዲህ እየተፈለፈሉ ይገኛሉ። ይሄም የሚሆነበት እንግዲህ ህወሀት በትግራይ ክልል የተለያዩ እንቅስቃሴዎችን ከማድረጉ አንጻር ትግራይ ወደ ሰላምና መረጋጋት ለማምጣት ሲባል አዲስ እንቅስቃሴ መጀመር አለበት። ህወሓት የታጠቀ ኃይል ነው። የታጠቀ ኃይልን ደግሞ ለመመከት የተለያዩ እንቅስቃሴዎች የሚደረጉት በታጠቁ ኃይሎች ነው። እንደሚታወቀው ከዚህ በኋላ በትግራይ አዲስ የፖለቲካ ፓርቲም ተመሰረተ። እነዚህም ያሉ ፖለቲካ ፓርቲዎች፣ እንደዚሁም የትግራይ ለውጥ ፈላጊ ንቅናቄ እንደዚህ አይነት እንቅስቃሴዎችን መጀመር ካለበት ለትግራይ ህዝብና ለትግራይ ህዝብ የሚፈልገውንና የሚያስፈልገውን መሰረታዊ ፍላጎቶችን ከማሟላት የትግራይ ሰላምና መረጋጋትን ከማምጣት የትግራይ ፖለቲካ እንቅስቃሴዎችን በአዲስ መልኩ ከመምራት እንጂ እንዳለፈውና እንደ በፊቱ የጦርነት ጠማቂ በመሆን የጦርነት ጉሰማዎችን በማ ማካሄድና ትግራይን ወደ ዳግመኛ ግጭት በማስገባት አይደለም። ለትግራይ አሁን ላይ የሚያስፈልጋት ሰላምና መረጋጋቷ ነው። በተለይ ደግሞ ህወሓት እየነሳ ያለውን ሰላምና መረጋጋት የፌዴራል መንግስቱም ሆነ የጊዜ አስተዳደሩ በሌላ ተሿሚዎች ተሹሞ የጊዜ አስተዳደሩ ስራዎችን በአግባቡ መሰራት አለባቸው ብሏል። በተለይ ደግሞ የጊዜ አስተዳደሩ ጀነራል ታደሰ ወረደ ከተሾሙ በኋላ ሙሉ ለሙሉ ጊዜ አስተዳደሩ ጊዜ አስተዳደር አለ ተብሎ ለመጠራት አያስችልም። ምክንያቱም ጊዜ አስተዳደሩ መስራት ያለባቸው ስራዎች እንኳን ሩቡን ሲሰራ አልተመለከትነውም። እነዚህ ስራዎች ደግሞ በጣም በአፋጣኝ መሰራት ያለባቸው ጉዳዮች ነው። ምክንያቱም የትግራይ ሰላምና መረጋጋት የሚመጣው በመጠለያ ካምፕ ያሉ ህዝቦች ወደ ቀያቸው ሲመለሱ ነው። ዲዲአር ሙሉ ለሙሉ ተተግብሮ ታጣቂ ኃይሎች ትጥቃቸውን ፈትተው ወደ ሰላማዊ እንቅስቃሴ ሲመጡ ነው። የትግራይ መሰረተ ልማቶች እንደገና ሲሰሩና በአዲስ መልኩ ሲሻሻሉ ነው። ነገር ግን ትግራይ ከሌሎች ክልሎች እኩል እንድትራመድ የማይፈልገው ህወሀት አሁን ላይ የራሱን እንቅስቃሴ እያደረገ ነው። ለዚህም ደግሞ ድጋፍ የሚሰጠው ጊዜ አስተዳደሩ ነው። ጊዜ አስተዳደሩ ሙሉ ለሙሉ በተለይ ደግሞ ጄኔራል ታደሰ ወረደ እየሰሩት ያለው ስራ ተገቢ ያልሆነና በህወሀት የተከለለ ህወሀት የሚያስተዳድረው ነው። እንደምናውቀው ምርጫ ቦርድ ህወሀትን ከሰረዘው በኋላ ሙሉ ለሙሉ ምንም አይነት ስልጣን የለውም። መግለጫዎችን ማውጣት አይችልም። የተለያዩ እንቅስቃሴዎችን ማድረግ አይችልም። ከህዝቦች ጋር ግንኙነት ማድረግን አይችልም። እነዚህ ስራዎችን ግን ህወሀት ሲሰራ እየተመለከት ነው ነው ህወሀት የሚሰራው ስራ ለትግራይ ሰላምና መረጋጋት ማምጣት ሳይሆን ትግራይን ወደ ዳግመኛ ግጭት ማስገባት ነው። እና ሁልጊዜም እንደምንለው ለትግራይ ሰላሟ ያስፈልጋታል። ትግራይ ሰላምና መረጋጋቷን ለማምጣት ደግሞ የትግራይ ህዝብ ሰላም ፈላጊው ህዝብ ደግሞ በአንድና በንቅናቄ ህወሀት በቃ ይልል ይገባል። ህወሀት ከዚህ በፊትም በሰራቸው ስራዎች በርካታ ውድመቶች ተካሄደዋል። አሁን ላይም ደግሞ አዳዲስ ውድመቶችን ለማካሄድ በተለይ ደግሞ ከሻቢያ መንግስት ጋር የሚያካሄደው የጽምዶ ሀሳብ ሙሉ ለሙሉ የትግራይ ህዝብ ፍላጎት የለውም። ህወሀት የትግራይን ህዝብ በግድና በሀይል እየገፋ ጽምዶ በሚባል ሀሳብ እንዲሰራ እየሰራ ይገኛል፣ እንጂ ምንም አይነት የትግራይ ክልል ህዝብ ሰላምና መረጋጋትን የሚፈልገው ህወሀት ግን ይሄን አይፈልግም። ምክንያቱም ካላቸው አንጻር እነዚህ ሀይሎችም እንግዲህ በተለያዩ ጊዜያቶች የሰሯቸው ወንጀሎች አሉ። እነዚህ ወንጀላቸው እንዲጋለጥባቸው አይፈልጉም። አሁን ላይም በትግራይ ክልል እየሰሯቸው ያላቸው ህገወጥ የወርቅ እንቅስቃሴዎች፣ ህገወጥ የሰዎች ወይ ዝውውር፣ ህገወጥ የመሳሪያ ንግዶች፣ እነዚህ ስራዎቻቸው እንዲቋረጥባቸው ስለማይፈልጉ አሁንም የትግራይን ህዝብ ወደ ዳግመኛ ግጭት ለማስገባት አቅደዋል። አሁን ላይ ደግሞ በተለይ በቅርብ ጊዜያቶች በተለያዩ ጊዜያቶች ወጣቱን ለአዲስ ፖለቲካ አጀንዳ ወጣቱን ወደ ጦርነት ለማስገባት አዲስ ወታደራዊ እንቅስቃሴ ተጀምሯል። እነዚህ እንቅስቃሴዎች ካደጉ ከፍ ካሉ በኋላ ነገሮችን ለመመለስ ይከብዳልና ህወሀትን ለማስቆም አሁን አስፈላጊ ጊዜ ስለሆነ በተለይ ደግሞ የህወሓትን በቀሊል የሚገባው የትግራይ ህዝብ ነው። የትግራይ ህዝብ ደግሞ ከአሁን ጀምሮ በቃይል ይገባል። ለምሳሌ እንደ ደቡባዊ ትግራይ ብለው የጠቀሷቸው ቦታዎች አሉ። ደቡባዊ ትግራይ በተለያዩ ጊዜያቶች የህወሓት አመራሮችን አንፈልግም፣ ህወሓትን አንፈልግም የሚሉ አዳዲስ ሰላማዊ ሰልፎችና አዳዲስ እንቅስቃሴዎችን ስንመለከት ነበረ። ከዛም ጋር ተያይዞ እንግዲህ ህዝቡ ወደ ሰላማዊ እንቅስቃሴ ለመምጣት ራሱን ወደ ሰላማዊ መንገድ መምራት አለበት። ህወሓት ግን ሙሉ ለሙሉ ከትግራይ ክልል ተነቅሎ እስካልወጣ ድረስ ትግራይ ክልል ሰላምና መረጋጋት ሊመጣ አይችልም። ጊዜ አስተዳደሩም ከፌዴራል መንግስቱ በተለይ ደግሞ ከፌዴራል መንግስቱ የሰጣቸው ኃላፊነቶች አሉ ኃላፊነቶችን በአግባቡ መወጣት ማይችል ከሆነ የትግራይ ሰላምና መረጋጋት መምጣት አይችልም። ነገር ግን ጊዜ አስተዳደሩ የራሱን ኃላፊነት ከመስራት ይልቅ መስራት ያለባቸውን ስራዎች ሳይሰሩ የፌዴራል መንግስቱን መውቀስና የፌዴራል መንግስቱ ላይ የተለያዩ ጊዜያቶች ክሶችን ማንሳትን ይፈልጋሉ። እነዚህ ሂደቶች ደግሞ ተገቢ አይደሉም። ምክንያቱም የትግራይ ክልል ሰላምና መረጋጋትን ለማምጣት ኃላፊነት የተሰጠው ጊዜ አስተዳደሩ ከትግራይ ህዝብ ጋር ቁጭ ብሎ የትግራይ ህዝብ ፍላጎትን በማሟላት የትግራይ ሰላምና መረጋጋት ማምጣት ይሻላል እንጂ የትግራይ ክልል አዳዲስ አጀንዳዎችን ይዞ ከሻእቢያ መንግስት ጋር በሚደረጉ እንቅስቃሴዎች ዳግመኛ የትግራይ ክልል የጦርነት አውደማ መሆን የለባትም እንላለን። ሌላ የመጨረሻ ጉዳያችን የሚሆነ እንግዲህ የመካከለኛ ምስራቅ ጉዳይ ነው። እንደምናውቀው እንግዲህ በእስራኤልና በጋዛ ሰርጥ ያለው ጉዳይ አሁን ወደ ሰላማዊ መንገድ የመጣ ይመስላል። በተለይ ደግሞ እስራኤል እና የሀማስ ታጣቂ ኃይሎች ካደረጉ ስምምነት በኋላ እነዚህ ቦታዎች ላይ ያለ የሰላምና መረጋጋቶች አሁን አሁን እያሳዩ ነው። በትናንትና እለትም ግን የተመለከትናቸው አንዳንድ የሰብአዊ እርዳታዎች ወደ ጋዛ ሰርጥ እየገቡ ይገኛሉ። እነዚህ ደግሞ በሁለቱ አካላቶች የተኩስ አቆም ስምምነት ከተደረገ በኋላ የመጡ ትልቅ የሚባል እንቅስቃሴ ነው። በተለይ ግን አሁን ላይ በጣም አሳሳቢ እና በተለያዩ የዓለም ሀገራቶች እንደ ትልቅ ጉዳይ እየተነሳ ያለ ጉዳዮች አሉ። እንደምናውቀው የተለያዩ የዓለም ሀገራቶች ለፍልስጤም የሀገርነት እውቅና ለመስጠት በተለይም ደግሞ የተለያዩ ሀገራቶች እውቅናውንም ሰጥተውታል። ከዚህ ጋር ተያይዞ ፍልስጤም የሀገርነት እውቅና የምታገኝ ከሆነ ሀማስ የሚባል ታጣቂ ኃይል ከተለያዩ የዓለም ሀገራቶች ጋር በትብብር ሙሉ ለሙሉ ማጥፋት ተገቢ ነው እየተባለ ይገኛል። እስራኤል ይህንን ስራ በትልቁ የምትሰራው ዋነኛ ሀገር እንደምትሆን ይታወቃል። አሁንም በጋዛ ሰርጥ ያለውን ውድመቶች ያደረሰችው እንግዲህ የሀማስ ታጣቂ ኃይልን ለማጥፋት በሚባል አጀንዳ ነው። ነገር ግን ከዚህ ጋር ተያይዞ እስራኤል ይሄን ሁላ መስዋዕትነት ከፍላ የተቆጣጠረቻቸውን በርካታ ቦታዎች አሁን ሙሉ ለሙሉ የመልቀቅ ሳቢያ በጣም በብዙዎች ዘንድ መነጋገሪያ ሆኗል። ትለቃለች ስወ የሚለው ትልቅ ጉዳይ ነው። እንደምናውቀው እስራኤል ከዚህ ስምምነት በኋላ ሀምሳ ሶስት በመቶ የሚሆኑ የጋዛ ክልል ጠራርጋ ወይንም ትታይ የወጣችበት ሁኔታ ይኖራል። እንደዚሁም ሀማስ የያዛቸውን ከሀያ የሚበልጡ የእስራኤል ታጋቾችን በቀጣይ ጊዜያቶች የሚለቅ ነው የሚሆነው። እነዚህም እንግዲህ ወደ ሰባ ሁለት ሰዓታት የተሰጡ ቀነ ገደቦች አሉ። እነዚህ ተፈጻሚ የማይሆኑ ከሆነ እስራኤል ከቦታው ሙሉ ለሙሉ የመነሳት እቅዷ በጣም ወደኋላ ተመልሶ እንደገና የምንመለከትበት ይሆናል። ነገር ግን አሜሪካና እስራኤል ይህንን ጦርነት እዚህ ደረጃ ያደረሱት ጋዛ ሙሉ ለሙሉ በአዲስ የመስራት እና በጋዛ ሰርጥ ደግሞ አዲስ ከተማ የመገንባት እቅድ ነበራቸው። በተለይ ደግሞ በደቡባዊ ጋዛ አዲስ የስራ እንቅስቃሴ ነበረ፣ አዳዲስ ሪዞርቶችን የመስራት እቅድ ነበራቸው። አሁን ላይ የተፈራረሙት እንጂ በሁለቱም አካላቶች መካከል የታጋቾች መለቀቅና የቦታ ለቆ መሸሽ ሁኔታዎች ምንም እየተመለከትን አንገኝም ብሏል። ነገር ግን አሜሪካ ይህንን ትልቅ እቅድ ይዛ የተንቀሳቀሰችበትን ይህንን ጦርነት አሁን ሙሉ ለሙሉ ስታ ወደ ኋላ ትመለሳለች የሚለው በጣም አሳሳቢ ጉዳይ ነው። እንደምናውቀው እስራኤል እነዚህ እንቅስቃሴዎች ያደረገችው የጋዛ ሰርጥ ሙሉ ለሙሉ ተቆጣጠራ፣ አዲስ የከተማ ግንባታ አቅዳ ነበረ። በተለያዩ ጊዜያቶች በጋዛ ሰርጥ የሚኖሩ ፍልስጤማ ያሎችን ወደ ተለያዩ ቦታ ለመውሰድ ያቀደችው። እዚህ ከተማ ላይ አዲስ የከተማ ግንባታ ለመስራት ስላሰበች ነው። እነዚህ የከተማ ግንባታዎች ደግሞ በቀጣይ ቀናቶች ያለመፈጸማቸው ሁኔታስ ምን ማስተማመኛ አለው የሚለው የተለያዩ ሀገራቶች ጥያቄ ነው። እንደምናውቀው አሜሪካ እሷ ከፈለገች በርካታ ስራዎችን ለመስራት የተለያዩ እንቅስቃሴዎችን ለማድረግ እያሰበች ትገኛለች። ከዚህ ጋር ተያይዞ በጋዛ ሰርጥ ያሉ ፍልስጤማውያኖች አሁን ባሉበት ሆኖ፣ ነገር ግን እስራኤል የምታስተዳድራቸውን ቦታዎች ሙሉ ለሙሉ በጋዛ ሰርጥ ከወጡ በኋላ እነዚህ ስራዎች እንዴት ነው የሚቀጥሉት በተለይ ደግሞ አሜሪካ እና እስራኤል ያሰቧቸው ሪዞርቶችንስ ግንባታ እንዴት ያስቆሙታል የሚለው የብዙዎቻችን ጥያቄ ነው ነገር ግን በተለያዩ ጊዜያቶች እኛም እንደምናነሰው ዋነኛውና አስፈላጊ ነገር በእነዚህ አካላቶች እንግዲህ የተደረገ የሰላም ስምነት በፊልስጤም ውስጥ የሚኖሩ ፍልስጤሚያኖች ላይ በጣም የሚደርስባቸው ሰብዊ ጉዳቶች አሁን ሙሉ ለሙሉ ቀንሰዋል በተለያዩ ጊዜያቶች የሰብዊ እርዳታዎች እየገቡ ነው ትናንትና ጀምሮ እርዳታ ነው በቀጣይ ቀናቶችም የተለያዩ የሰብዊ እርዳታዎች ይገባሉ ቅድሜ ያለ ፍልስጤማያኖች የሚባለው ጉዳይ አለም ነገር ግን እነዚህ ፍልስጤማያኖች አሁንስ ቦታቸው ላይ ለመስፈራቸው እና ቦታቸው ላይ ለመቀመጣቸው ምን አይነት ዋስትና አላቸው? ሀማስ ሙሉ ለሙሉ ትጥቁን አልፈታም፣ ታጋሾችንም ለእስራኤል አልሰጠም። እንደዚህ አይነት ሂደቶች ደግሞ ባሉበት ሁኔታ እስራኤል ሙሉ ለሙሉ ጦሯን ከቦታው ላይ ታወጣለች ተብሎ አይጠበቅም። ነገር ግን እስራኤል ከያዘችው ከ53 በመቶ የሚሆነውን ኃይል እንግዲህ ከቦታው ለማስለቀቅ አስባለች። እነዚህም የሚሆኑት እንግዲህ ሀማስ የያዛቸውን ታጣቂዎች ሲለቁልኝ ነው ብላለች። እነዚህ ስራዎችስ በቀጣይ ቀናቶች ምን አይነት እንከኖች ይኖራቸዋል የሚለው በጣም ተጠባቂ ጉዳይ ነው። የመጀመሪያው ጉዳይ የሚሆነው እንግዲህ እስራኤልና አሜሪካ ያሰቡት በጋዛ ሰርጥ የመገንባት ከተማን እቅዳቸውን ወደኋላ የመሸሽ ሀሳብ አይኖራቸውም እየተባለ ይነሳል። ምክንያቱም አሜሪካን በቦታው ላይ ትልቅ የመስራት እቅድ ያላት ሀገር ነች። እንደዚሁም እስራኤልም ቦታውን ተቆጣጠረ የራሷ ግዛት የማድረግ ፍላጎት እስካላት ድረስ እነዚህ ሁለት ሀገራቶች በቦታው ላይ የያዟቸውን ግዛቶች የማስለቀቅ ሂደታቸው በጣም ተጠባቂ ጉዳይ ነው። ሌላው በጋዛ ሰርጥ የሚኖሩ ፍልስጤማያኖች አሁን ካሉበት የሰብአዊ ጉዳትና አሁን ካሉበት ችግር አንጻር ምን አይነት የሰብአዊ እርዳታዎች ያስፈልጓቸዋል፣ እነዚህ የሰብአዊ እርዳታዎች በአፋጣኝ ሲደርሱላቸዋል። እንደምናውቀው እስራኤል በተለያዩ ጊዜያቶች ወደዚህ ቦታዎች ላይ የሰብአዊ እርዳታዎች እንዳይደርሱ እገዳዎችን እያደረገች ትገኛለች። አሁንም ሙሉ ለሙሉ አልከፈተቻቸውም። አሁን ላይም እየተራቡ ነው። አሁንም እየተቸገሩ ነው። ዋነኛው ጉዳይ ግን የሰላም ስምምነቱ ነበረ። በዚህም ፍልስጤሚያኖች ደስታቸውን ሲገልጹበት የተመለከትነው መልኩ ለፍልስጤሚያኖች ሰላምና መረጋጋት በጣም ያስፈላጊ እንደሆነ ተመልክተናል። ምክንያቱም ከደረሰባቸው ችግርና ከደረሰባቸው ጉዳት አንጻር ዋነኛውና ትልቁ ጉዳይ ነው። በቀጣይ ቀናቶች የፍልስጤም ሀገርነት እውቅና የመሰጠት ጉዳይ በጣም ትልቅ ተጠባቂ ጉዳይ ነው። እንደዚሁም በተለይ ደግሞ እስራኤልና አሜሪካ ሊሰሯቸው ያሰቧቸው ትልልቅ የከተማ ግንባታዎችም በቀጣይ ቀናቶች የመቋረጥ ሂደታቸው የሚጠበቁና የማይሆን ጉዳይ ነው። ከነዚህ ጋር ተያይዞ እስራኤል እነዚህ ስራዎችን ለመስራት የያዘችውን እቅድ ወደ ኋላ እንዴት ትሸሻለች? በተለይ ደግሞ አሜሪካስ የድጋፍ ሁኔታዋን ታሳንሳለች ወይንስ ታቆማለች የሚለው ጉዳይ በጣም ተጠባቂ ነውና በተለይ ደግሞ በጋዛ ሰርጥ አሁን ካለው የሰላም ስምምነት በኋላ ጋዛ ሙሉ ለሙሉ ወደ ሰላምና መረጋጋት መጣለ። የተለያዩ የተኩስ ልውውጦችን አንመለከትም። እነዚህ ሂደቶች ግን በቀጣይ ቀናቶች የመቀጠል ሂደታቸው ምንድን ነው የሚለው በጣም አሳሳቢ ነው። እንደምናውቀው የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ ይህንን የሰላም ስምምነት ከማምጣታቸው ጋር ተያይዞ በርካቶች ለዶናልድ ትራምፕ እንግዲህ የምስጋናነት ሁኔታዎቸውን እየቸሯቸው ይገኛሉ። ነገር ግን ከዛሬ የኖቤል በኋላ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደኋላ የማይመለሱበት ጉዳይ እንዴት ሊኖር ይችላል የሚለው በጣም ተጠባቂ ነው። እንደምናውቀው በተለያዩ ጊዜያቶች የሰላም ኖቤል የተሸለሙ መሪዎች አንዳንድ ቦታዎች ላይ እንግዲህ ያቆማቸውን የሰላም ስምምነቶች በመጣስ ወደ ጦርነት የገቡበት ሁኔታዎች አሉና በቀጣይ ጊዜያቶች የእስራኤልና የአሜሪካ እቅዶች የማይፈጸሙበት ሁኔታ በምን አንጻር ነው? እንደዚህ ውስጥ ደግሞ በጋዛ ሰርጥ ያሉ ጉዳቶች እንዴት ነው ተግባራዊ ሊደረጉ የሚችሉት? በጣም ተጠባቂ ጉዳይ ነው። ይህንንም የምንለው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰላም ኖቤል ለማግኘት የተለያዩ እንቅስቃሴዎችን ሲያደርጉ ነበረ። ከዚህም ጋር ተያይዞ ትናንትና እንግዲህ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ ለዶናልድ ትራምፕ የሰላም ኖቤል ያስፈልጋቸዋል ሲሉ ነበረ። የሰላም ኖቤሉ ከተሰጠ በኋላ በጋዛ ሰርጥ ያሉ ውድመቶች ይቀጥላሉ ወይንስ ይቆማሉ የሚለው ተጠባቂ ጉዳይ ነው። እንደዚህ ውስጥ የፍልስጤም የሀገርነት ዕውቅና እንዴትስ ይቀጥላል? በተለይ ደግሞ አሁን ደግሞ በጋዛ ሰርጥ የሚገኙ የሀማስ ታጣቂ ኃይሎች ትጥቃቸው ሙሉ ለሙሉ ይፈታሉ ወይንስ ቦታውን ለቀ ይሄዳሉ የሚለው ተጠባቂ ጉዳዮች ናቸው። እነዚህ ጉዳዮች እንግዲህ በቀጣይ ቀናቶች በጣም ትልልቅ አበይት ጉዳይ የሚሆኑ ነው። እንደምናውቀው ሰሞኑን የተሰማው የስምምነት ዜና በርካቶችን አስደስተዋል። በተለይ ደግሞ ፍልስጤማያኖች እንደዚሁም በእስራኤል ውስጥ የሚገኙ እስራኤላውያኖቹም እነዚህን ደስታዎችን ሲገልጹ ነበር። የተለያዩ የአውሮፓ ሀገራቶች፣ የአፍሪካ፣ የዓለም ሀገራቶች በዚህ የሰላም ስምምነት ትልቅ ደስታ ተሰምቷቸዋል። ምክንያቱም በርካታ ውድመቶች ደርሷል፣ በርካታ የሰብዓዊ ጉዳቶች ደርሰዋል፣ በርካታ ዜጎች ሞተዋልና አፋጣኝ የሰላም ስምምነት ስለሚያስፈልግ ይህ የሰላም ስምምነት ተግባራዊ ነው። ነገር ግን በቀጣይ ቀናቶች አሜሪካ ወይንም እስራኤል ያሰቡትን እቅድ ለማሳካት ወደ ዳግመኛ ግጭት ይመለሳሉ። የፍልስጤም የሀገርነት እውቅና ይሰጣል። እንደዚህ ውስጥ ሐማስ ሙሉ ለሙሉ ትጥቁን ፈትቶ ወደ ሰላም ስምምነት ይመጣል የሚሉ ትልልቅ ተጠባቂ ጉዳዮች አሉና በቀጣይ ቀናቶች ደግሞ እነዚህ ጉዳዮች ከምን ደረጃ ደርሷል፣ ምን አይነት አዳዲስ ጉዳዮች አሉ የሚለውን በቀጣይ ቀን በሌላ ፕሮግራም ይዤላችሁ ለመመጣነ የሚሆነው ለዛሬ የነበረንን ፕሮግራም እዚህ ጋር በቃል። እናንተም የዩትብ ቻናላችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን በቀጣይ ቀን በሌላ ፕሮግራም እስከምንመለስ ቸርቆዩ እንዴት አሉ ይህ ሀሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ምርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልብዎትን በሚያደርስ መልእክት አጅበን እናስተዋውቅሎ። በ0995 ወይም በ011 1 25 03 10 ይደውሉልን። ኑ አብረን እንስራ። ሀሳብ ሚዲያ፣ ሁሉም ነገር ከሀሳብ ይጀምራል።